ቲንክ ዛሬ ሁለተኛው ሳምንታችን ነው፣ አይደለም? ሁለተኛ ክፍለ ጊዜ ነው። ባለፈው ጊዜ በበቂ ሁኔታ ኢንትሮዲክ ሰጥቻለሁኝ። የክርስትና ሕይወት ከዳግም ልደት እስከ አክሊል ያለው ዋነኛ መሪ ሀሳብ ውስጥ ጠቅለል ባለ ሁኔታ መሰረታዊ የሆኑ ነገሮችን ያስጨባኳቸው ከዛ ጋራ በተያያዘ በተያያዘ ሁኔታ ደግሞ ዋና አሳሳቢ ቅድም እንዳልኳችሁ አሳሳቢ የሆኑ ነገሮች ብዙ ሰዎች ያላስተዋሏቸው የማያነሷቸው እኔ ግን እጅግ አሳሳቢ ስላችሁ አሳሳቢ የሆነ ጉዳይ በክርስቲያኖች መካከል ማለት ነው፣ በቤተ ክርስቲያን መካከል ማለት ነው። እጅግ አሳሳቢ ጉዳይ አለ። እሱ ምንድን ነው ብትሉኝ፣ መጽሐፍ ቅዱስ አንድ ሆኖ ሳለ በክርስቲያኖች መካከል ያለው ልዩነት አንድ አይደለም። ሁለት አይደለም፣ ሶስት አይደለም፣ አስር አይደለም። ምናልባት በሺህ እና በአስር ሺህ የሚቆጠር ልዩነቶች አሉ። መጽሐፍ ቅዱስ ግን አንድ ነው። ይሄ ምን ማለት እንደሆነ ትንሽ እንደው ትንሽ ከፈት አድርጌ እንድትረዱ ባደርገ ጥሩ ይመስለኛል። በምድር ላይ ያለ እምነት ሃይማኖት ክርስትና ብቻ አይደለም። ቢያንስ ቢያንስ የዓለም ታላላቅ ሃይማኖቶች የሚባሉ ወደ አንድ አስራ ቲንክ ያለው ቡድሃ መሰለኝ። እንደዚህ እያለን ወደ አንድ አስራ አንድ የሚቆጠሩ ዓለም አቀፍ የሆኑ ወይም ደግሞ ዓለም አቀፍ ይዘት ያላቸው ሃይማኖቶች አሉ ማለት ነው እንጂ የፈለቁ ሃይማኖት ቆጥር ማለት እንደዛ ብንሄድ አሁን ወደ ህንድ ውስጥ ብንመ እንደዛ በጣም ብዙ ሃይማኖቶች አሉ ነገር ግን ዓለም አቀፍ ሃይማኖቶች ተብለው በጣም ጥንታዊ የሆኑ የራሳቸው ዶግማ ያላቸው መጽሐፍቶች ያላቸው መጥቀሴ ነው። ግን ይገርማቸዋል፣ በእነሱ መካከል ልዩነት የለም፣ መለያየት የለም። በእስላሞች መካከል ማለት በሙስሊም መካከል በቅርብ ጊዜ ነው ትንሽ ልዩነት እንዳለ እኛ በሀገራችን ያወቅነው ከጥንት ጀምሮ የአስተምሮ ልዩነት ይኖራቸው ይሆናል። እኛ ሀገር አሁን ነው ትንሽ እየታየን የመጣው። ያም ሆነ ይህ በክርስቲያኖች መካከል ያለውን ያህል ብዙ ልዩነቶች የሉም ስላችሁ ብዛት። እኛ እኮ ልዩነቱ ብቻ አይደለም፣ በጣም ብዙ ልዩነቶች፣ ከዛ ጋር ብዙ ክርስትና አይነቶች ተፈጥረዋል። ዋይ እሱን እንድትጨብጡ እፈልጋለሁ። ይጠቅማቸዋል ሌሎቹንም ደግሞ ትረዳላቸው። እርግጠኛ ነኝ። ለምን መጽሐፍ ቅዱስ አንድ ሆኖ መለያየት? ለምን በዛ በክርስቲያኑ ዓለም መካከል ሃይማኖቶቹ መካከል ነው ምንም ልዩነት የላቸው። ያው ነው። ሂንዱይዝም ብትመለከቱ፣ ቡድሂዝም ሌሎች፣ እንደው ከክርስትና እምነት በፊት ከእስልምና እምነት በፊት የነበሩ ሃይማኖቶች አለው እንደ ዞራስዝም የሚባሉ በጣም ጥንታዊ ይሁን መጽሐፍቶች አሏቸው ግን ልዩነት የለም። እኛ ግን ይሄ እግዚአብሔር ቃል እውነተኛ እግዚአብሔር ቃል ባለፈው እንዳየነው ሰዎች ሁሉ ወደ ህይወት እንዲመጡ እግዚአብሔር ያዘጋጀው የእምነት አቅጣጫ ክርስትና እንደሆነ አይተናል። ክርስትና ደግሞ የተመሰረተው በመጽሐፍ ቅዱስ ላይ ነው ብለናል። እነኚህ የተለያዩ ክርስቲያኖች የራሳቸው እራሳቸው የወሰዱ እንደ እውነትም ለምን መለያየት መጣ ብላችሁ አስቡ። እንዲህ አይነት ምክንያቶች ናቸው። አንዱን ለሶስት ብለን የምንቆጥራቸው ብዙ ምክንያቶች አሉ። ቢያንስ ቢያንስ ስምንት ምክንያቶችን እዚህ ጋር አስጨብጣችኋለሁ። ስምንት ፖይንቶች ወይም ሀሳቦች ወይም ምክንያቶች በሏቸው። ለክርስቲያኖች መለያየት ምክንያቶች ስምንት ዋና ዋና ነገሮች አሉ። የመጀመሪያው የመጀመሪያው በእግዚአብሔር ቃል ላይ ተመስርቼ ነው እና የምናገረው። የመጀመሪያው በጌታ የተሰጠውን እውነተኛ ወንጌል ትቶ ተጨማሪ ሌላ ወንጌል መቀበል ነው ለመለያየት ምክንያት የሆነው። ይሄንን ወንጌል አንቀበልም የሚሉ እነሱ ሌሎች ናቸው። ነገር ግን ይሄንን ወንጌል የጌታ ቃል ነው ወንጌል ነው ብለው ተቀብለው ፕላስ በዚህ ወንጌል ላይ ደግሞ ሌሎችን ወንጌላት የጨመሩ አሉ። ወንጌላት ስላችሁ ወይም ወንጌል ምንድን ነው ብትሉ ሲምፕል የምስራች ማለት ነው። የምስራችሁ ምንድን ነው? እግዚአብሔር የሰው ልጆች ሁሉ ኃጢአት፣ በልጁ በክርስቶስ ኢየሱስ ደም አስወግዶ ከራሱ ጋር ለማስታረቅ ወስኖ አለ። በሩ ክፍት ነው የሚል ነው ምስራችሁ። መዳን በክርስቶስ ነው። ነው ምስራችሁ። መዳን ተገኝቷል። የሰው ልጆች ራሳቸው መዳን አልተቻላቸውም እና እግዚአብሔር ለሰው ልጆች የመዳን መንገድ አዘጋጅቷል። ነው ምስራችሁ። ነገር ግን እንዳልኳችሁ ምስራችሁ የሆነው ሳለ የለም ወደ እግዚአብሔር የምንመጣባቸው ሌሎች ሌሎች መንገዶች አሉ ብለው ተጨማሪ ወንጌል ፈጥረዋል። ይህንን በላቲያ ምዕራፍ አንድ ቁጥር ላይ ቁጥር ስድስት ላይ ታገኛላችሁ። ይብን በዛ ጊዜም እንዲህ አይነት ችግር ስለነበረ ሐዋርያው ጳውሎስ ይህንን አንስቷል። እንደውም አንዳንዶች ይህንን ወንጌል ተጨማሪ አድርገው ይሰብካሉ። እኛም ብንሆን፣ መላእክቶችም ቢሆኑ ከዚህ ወንጌል ሌላ የሚሰብክ ወንጌል ካለ የተረገመ ይሁን ይላል። ይሄ ቃሉ እንደዚህ አይነት ለሁኔታ ሌላ የመዳን መንገድ አለ ብለው የሚያስተምሩ አሁን በስተዋል ክርስቲያንን እያሉ ማለት ነው። መጽሐፍ ቅዱስ መመሪያችን ነው እያልን ነው። መጽሐፍ ቅዱስንም ተቀብለው የእግዚአብሔር ቃል ነው ብለው በዚህ በእግዚአብሔር ቃል ላይ የራሳቸው የእግዚአብሔር ቃል ብለው የደመሩት የጨመሩት ነገር በመኖሩ ነው። በዚህ ምክንያት የወንጌል አማኞች የምንባለው ወይም የወንጌል አማኞች አብያተ ክርስቲያናት የምንባለው ምክንያቱም ወንጌል ነው የምናምነው ብለው፣ ወንጌል ነው የምናምነው ያሉም ሌሎች አሉ፣ ከአብያተ ክርስቲያናት ጋራ ህብረት የሌላቸው ይሄንን ጨብጣችሁ እንድትይዙ ፈልጋሉ። እዚህ በጣም ትልቁ ፖይንት ይሄ ነው። ተጨማሪ ወንጌል፣ በዚህ በወንጌሉ ላይ ሌላ ተጨማሪ ያ ተጨማሪ ወንጌል ደግሞ ከዚህ ከእውነተኛ ወንጌል ጋር የሚቃርብ የሚፋለስ ነው የሚላተብ ነው። በዚህ ምክንያት መለያየት ሆነ ማለት ነው። ሁለተኛው ደግሞ ምክንያት ቀጥተኛ የእግዚአብሔርን ቃል መተርጎም ትተው የራሳቸውን ትርጉም አስገብተው ሚስሊድድ ሆነዋል። ምን ልንገራችሁ ጠፍቶባቸዋል። መንገዱ በምን ምክንያት የእግዚአብሔርን ቃል እንደተጻፈው እንዳለ መቀበልና መተርጎም ሲኖርባቸው የራሳቸውን ትርጉም የራሳቸውን አመለካከት እየቀየጡ ሲያሰብሩ ከእውነተኛው የእግዚአብሔር ቃል አቅጣጫና አመለካከት ውጭ ሆነዋል። ለዚህ ነው ሐዋርያው ጴጥሮስ ሁለተኛ መልእክቱ ላይ ሀያ ስምንት ላይ ስፔሻል የሚናገረው ማንም ሰው ይህንን ቃል የእግዚአብሔርን ቃል እንደ ራሱ ፍቃድ ሊተረጉም አልተፈቀደም ይላል። ሆይ እነኚህ ቅዱሳን መጽሐፍቶች የእግዚአብሔር ሰዎች በእግዚአብሔር መንፈስ ተነድተው ስለ ጻፉት ማንም ሰው እንደራሱ ራሱ ፍቃድ መተርጎም አይገባውም ብሎ ሲሪየስሊ ተናግሩት። ግን ጥልቅ የሆነ መንፈሳዊ ምስጢር እናገኛለን ብለው እግዚአብሔርን ቃል ሲቆፍሩት አደፈረሱት። ግጥ ነው። የእግዚአብሔርን ቃል መንፈስነን መቆፈር አለብን፣ ማጥናት አለብን ልላችሁ ነው። እንደዛ ከሆነ አይደፈርስብንም። ጥልቅ የሆነው መንፈሳዊ መረዳት ውስጥ ገብተን ጥበብን፣ እውቀትን፣ እግዚአብሔርን መፍራት የእግዚአብሔርን ሀሳብ ልናገኝ እንችላለን። እና ሁለተኛው ፖይንቴ ነው እንድትይዙልን ይፈልጋል የእግዚአብሔርን ቃል እንደፈለጋቸው ሰዎች የሚተረጉሙ ከሆነ መፋለጥ፣ መለያየት፣ መጋጨት የማይቀር ነገር እና ሁለተኛው ምክንያት ይሄ ሆኖ ሳለ፣ ሶስተኛው ደግሞ የግል መንፈሳዊ ልምምዳቸውን ይዘው በዛ በግል መንፈሳዊ ልምምዳቸው ላይ እንደ ዶክተሪን ስታብሊሽ የሚያደርጓቸው ትምህርቶች አሉ። የግል ልምምድ ወገኖች፣ የግል ነው። ዶክተሪን ልንመሰርትበት አይገባንም። እኔ አምናለው መንፈስ ቅዱስ የተለያየ ልምምድ ውስጥ ሊያስገባን ይችላል። ዶክተሪን ግን አይሆንም። የኔ የደረስኩበት መንፈሳዊ ልምምድ ሌላው አልደረሰበት ሊሆን ይችላል። ቃሉም ይህንን ይፈቅድልናል። ሌሎች ያልደረሱበት ካለ እኛ ደግሞ በደረስንበት እንመላለን። አሁን ብጠቃቅስላቸው ሀገራችን ውስጥ ከፋፈሉ በጣም ብዙ አሁንም አሉ ጥበብ ለማግኘት ይሄ እግዚአብሔር ቃል ወገኖቹ ይበቃናል። የመንፈስ ቅዱስ ልምምድ አለ ለእያንዳንዳችን የሚሰጠን ልምምድ አለ። እንደ ብሉይ ኪዳን ሕግ አይደለም የተሰጠን። አገልግሎታችን በመንፈስ ቅዱስ ላይ የተመሰረተ ወይም መንፈስ ቅዱስ እኛን በሚመራው ጸጋ እንድናገለግል ተፈቅዶልናል። ምክንያቱም አገልግሎት ልዩ ልዩ ነው ተብሏል። መንፈስ ግን ልዩ ልዩ አይደለም፣ አንድ መንፈስ። ስለዚህ መንፈስ ቅዱስ እንደፈቀደ ለእያንዳንዳችን የተለያየ አገልግሎት የተለያየ ጸጋ ሊሰጠን ይችላል። ያ ጸጋና አገልግሎት ግን ለሌሎቹ ዶክተሪን አድርገው እንዲኖሩበት እንዲመሩበት ምን አስተምረው አይሆንም። አንዳንድ የምናልፍባቸው ልምምዶች ጊዜያዊ ሊሆኑ ይችላሉ። ስለዚህ ሁሉም ሰው በዛ ልምምድ ውስጥ ይለፍ ብለን ማስተማር የለብንም። ግን ብዙዎቹ ካለማስተዋል የተነሳ ያንን ለመመዳቸውን እንደ ቤዚክ ክርስቲያን ዶክተሪን ስለሚያስተምሩ ግጭቶች፣ መለያየቶች ሆነዋል። ሶስተኛው ምክንያት የሆኑ ሳለ፣ አራተኛው ደግሞ ከሌሎች በቀደምትነት የሰሙት ስብከቶች የሚፈጥሩ ተጽዕኖ አለ። እነህ ስብከቶች በነገራችን ላይ ብዙውን ጊዜ ዶክተሪን ላይሆኑ ይችላሉ። ጉባኤውን ለማነቃቃት ቤተክርስቲያንን ለማነቃቃት ከእግዚአብሔር ቃል ሳናፈነግር ሳናወጥ ሳንወጣ የምናስተምራቸው የምንሰብካቸው የስብከት አይነቶች አሉ። እንዳልኳችሁ ከእግዚአብሔር ጋራ ሳይፋለ መሰጥ አሉ ለመምሰል ሲፈልጉ የመንፈሳዊ ነገር እና መበወዙ አልቀርም። እና ስለዚህ አንዱ ትልቁ ችግር ሰማን ምን እንደተማን መናገሩ ትክክል ነው፣ ግን አንዳንዶቹ የራሳቸው የሆኑ በማስመሰል ያስተምራሉ። ከዛ በኋላ ኮንፍሊክት የተፈጠረ ብዙ መለያየቶች፣ እንደው ብጠቃቅስላችሁ ጊዜ ላለመውሰድ ነው እንጂ በሀገራችን ብዙ መለያየቶች የሆኑት አንዱ ምክንያት የሌሎችን ስብከትና አገልግሎት በመኮረጅ እዚህ ደግሞ ያንኑ ስታብሊሽ ለማድረግ ሲሞክሩ ግጭቶች ተፈጠሩ። አራተኛው ምክንያት ይሄ ነው። ለክርስቲያኖች ለመለያየት ምክንያት የሆነው ሰው የእግዚአብሔርን ቃል ቅድም እንደነገርኳቸው በትክክል ከተቀበለ፣ በትክክል ከተረዳ፣ በትክክል ደግሞ ከተረጎመ እና ካስተማረ መለያየት አይኖሩም። አምስተኛው ብዙ ቦታ ዘም መለየት የሆነው አምስተኛው ምክንያት የአስተዳደር ጉዳይ፣ የዶክተሪን ሳይሆን ሲምፕል በሆነ አስተዳደር ውስጥ ልዩነቶች ይፈጠራሉ። አስተዳደር እንደየአገሩ ሁኔታ እንደየዘበኑ፣ እንደ ሕዝቡ እድገት ልናስተናግደው እንችላለን። ይጠቅማልካልን ለቤተክርስቲያን እድገት አገልጋዮችን ለማፍራት የተለያየ ለዛ ደግሞ መሆን ያስፈልጋል። የአስተዳደሮች አሁን ላይ ሰሩልን ይችላሉ፣ እድገት አለ እና ብዙዎቹ ግን ለማስተዋል የተነሳ በአስተዳደር ምክንያት መፋለስ አለ። አብዛኛው በአስተዳደር ላይ የሚደረገው መፋለስ፣ መጋጨት ከግል ማንነት የተነሳ ነው። ከኔነት የተነሳ ነው። ስልጣን ሊሆን ይችላል እንጂ ለቤተ ክርስቲያን እጅግ ከማሰብ የተነሳ አይደለም። የአስተዳደር እሹ ብዙውን ጊዜ እንዳየሁት ከግለሰቦች ጋር የተያዘ ከዛ፣ በኋላ ወገናዊነት ይፈጠራል። በዚህም መለያየቶች አሉ። ን ሴም ዲኖሚኔሽን ነው የምነግራቸው ኢብን በአጥ በቤተ ክርስቲያን ደረጃም በአስተዳደር ምክንያት መለያየቶች አሉ። በስድስተኛ ደረጃ ግን ጫና አድርጌ ብናገር የምፈልገው የመጽሐፍ ቅዱስ ሂስትሪ እንደሚጻፍ ብቻ አይደለም መጽሐፍ ቅዱስ የተጻፈው። የመጽሐፍ ቅዱስን ከዘፍጥረት ፍጥረት እስከራ ይሄዳችሁ ብትመለከቱት በታሪክ መልክ የተጻፉ መጽሐፍቶች አሉ። በዝማሬ በቅኔ የተጻፉ መጽሐፍቶች አሉ። የቅኔ መጽሐፍቶች የምንላቸው ለምሳሌ ኢዮብ መጽሐፍ፣ መዝሙረ ዳዊት እንደገና ማህሌ ማህሌ ሰለሞን፣ ምሳሌ፣ መክብብ እነህ ዊዝደም ሊትሬቸር ወይም ደግሞ የጥበብ መጽሐፍቶች ወይም የቅኔ መጽሐፍቶች ናቸው። እነዚህን የምንተረጉሙበት ራሱ የተለየ ነው፣ አጻጻፉም የተለየ ነው። ስለዚህ እነኚህን መጽሐፍቶች ለመተርጎም ጥንቃቄ ያስፈልጋል። ብዙዎቹ ካለመጠንቀቅ ዝም ብለው እንደመሰላቸው ሲተረጉሙ መላይ የተፈጠረ ማለት ነው። ምሳሌዎች አሉ። በተለይ አሁን ዳንኤል መጽሐፍ፣ ህዝቅኤል መጽሐፍ፣ እንደገና ራይ መጽሐፍ ሄዳችሁ ብትመለክ በምሳሌ የተሞሉ ናቸው። እነህ ምሳሌዎች በተርጎም ቀላል አይደለም። ሆኖም እነኚህን ምሳሌዎች ሰዎች በራሳቸው አእምሮና መረዳት ለመተርጎም ሲነሱ መለያየት ተፈጠረ። በተለይ እነኚህን ምሳሌዎች ለመተርጎም የእግዚአብሔር መንፈስ ለጸሐፊ የሰጣቸው ብትመለከቱ ያቺ ሴት ፀሐይን ተጎናጽፋ ጨረቃን በእግሯ ረቅጣ አየች። ማነች ያቺ ሴት? ቀላል አይደለም። እንደገና ምዕራፍ 17 18 ሄዳችሁ ብትመለከቱ ያቺ ባቢሎን የተባለች ማነች? እሷ ቀላል አይደለም። የተሳ ሲምቦል ሂስትሪ አይደለም። የሚወክሏቸው ነገሮች አሉ ነኝህ እነኚህን እንግዲህ ለመተርጎም ሲጣር በተለይ የራዕይ መጽሐፍ፣ የሕዝቅኤል መጽሐፍ፣ የዳንኤል መጽሐፍ ስለ መጨረሻው ዘበን የሚገልጹ የተገለጹ ስለሆነ የመጨረሻ ዘበን ዶክተሪን የተመረተው በነሱ ላይ ስለሆነ ስለ መጨረሻው ዘመን የተለያየ ትምህርት የተፈጠረው በዚህ ምክንያት ነው። ሰባተኛው ምክንያት ምንድን ነው ብትሉ መጽሐፍ ቅዱስ በዋናነት ልንገራቸው ከሰው አእምሮ የወጣ አይደለም ስለሆነ፣ በእኔ መረዳት መጽሐፍ ቅዱስ ከሰው አእምሮ የወጣ ቢሆን ኖሮ መለያየት አይኖሩም። ሌሎችን ሃይማኖቶች አሁን መጠቃከስ አያስፈልገኝም። የነኚህ ሃይማኖቶች መጽሐፍቶች ከሰው አእምሮ የወጡ ስለሆነ ማንም ሰው ቢያንባቸው ያ ምንም የተለያየ ነገር አይኖርም። ገብቶቻል? የምለው ምንም ልዩነት ሊፈጠር አይችልም። የምትማሩት አይነት ነው ኤቪደንስ ፊዚክስ እና ሌሎችንም

መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ለእኔ ማረጋገጫ ሆኖልኛል፣ አልኳችሁ። በደንብ ገብቷችሁ ከሆነ ከሰው አእምሮ ቢወጣ ኖሮ መጽሐፍ ቅዱስ መለያየት አይኖርም። ስለዚህ አንዱ ማስረጃ መጽሐፍ ቅዱስ ከእግዚአብሔር የተላከ መሆኑ፣ አንዱ ማስረጃ በመጽሐፍ ቅዱስ ላይ መለያየት መፈጠሩ ነው። ሌሎች መጽሐፍቶች ከሰዎች አእምሮ የወጡ ስለሆነ እንዴት ይለያያሉ? መለያየት አይችሉም። ዩንደርስታንድ፣ ምላው ነገር ገብቷችኋል። ይህ ትልቅ ትልቅ ፖይንት ሆኖ አግኝቼዋለሁ። ይሄ ወደፊት ራሳችሁ ታያላችሁ። ዳጀስት አድርጉ። መጽሐፍ ቅዱስ ከሰው አእምሮ ይወጣ አይደለም። በቃ ልደጋግሙ ወይስ ገብቷችኋል? ከሰው አእምሮ ቢወጣ ኖሮ መለየት አይኖርም። ምክንያቱም ከሰው አእምሮ መጥ የወጣ ፍልስፍና ይሁን፣ ሳይንስ ይሁን፣ ታሪክ ይሁን ከሰው አእምሮ እስከወጣ ድረስ ማንም አእምሮ ያለው ሰው ቢያነበው የተለያዩ ሰዎች ቢያነቡ የተለያየ ሀሳብ ላይ አይደርሱም። ይሄ ግን የእግዚአብሔር ቃል ስለሆነ እንደ ነገርኳችሁ ሰማያዊ ነው፣ ዘለዓለማዊ ነው፣ መንፈሳዊ ነው። ይህን ዘለዓለማዊ መንፈሳዊ የሆነን ለመረዳት የእግዚአብሔር ቃል ካላገዘ በስተቀር ከባድ ነው። ግን ብዙዎቹ ምንድን ነው የሚያደርጉት? በራሳቸው አእምሮ፣ በራሳቸው አካሄድ፣ በራሳቸው አስተሳሰብ፣ በራሳቸው መረዳት መጽሐፍ ቅዱስን ለመተርጎም ሲጥሩ ተለያዩ ማለት ነው። ለእኔ የትልቅ ማስረጃ ነው። ምን ብትሉ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑ ማስረጃው ምንድን ነው ብትሉ፣ በመለያየታቸው በመጽሐፍ ቅዱስ ላይ ሰዎች በመለያየታቸው ነው። ኢትስ ሪሊ ለእኔ ትልቅ ፖይንት እና ትልቅ እንትን ሆኖ አግኝቸዋለሁኝ። ስምንተኛው ስምንተኛው በቤተ ክርስቲያን አስተዳደር ምክንያት ነው ብያቸዋለሁ። አይ ቲንክ እሱን እንደገና አልደግሞ። የቤተ ክርስቲያን አስተዳደር ልዩነቶችን ፈጥረዋል በብዙ መልኩ በብዙ ሁኔታ። አሁን እሱን ልደጋግመ አስፈልገኝም። ከዚህ ቀጥዬ ግን በቀረን አጭር ጊዜ በጣም መሰረታዊ የሆነ ነገር ላስጨብጣችሁ የምፈልገው እንደዚህ አይነት ሁኔታ ውስጥ እንዳንገባ ምን ማድረግ አለብን? በእግዚአብሔር ቃል መለያየት እንዳይፈጠር የእግዚአብሔርን ቃል ስናጠና እንዳንለያይ መመሪያ አድርገን መውሰድ ያለብን ነገር ምንድን ነው ብትሉ አንድ ስድስት ሰባት ነጥቦች ይሰጣችኋሉ። መጽሐፍ ቅዱስን ሳናደፍር ሰው ስንቆፍር ማለት ስናጠና ማለት ነው የእግዚአብሔር ቃል እንደተጻፈ መረዳት እንድንችል መመሪያ የሚሆኑ ነገሮች አሉ። በመጀመሪያ ደረጃ መጠየቅ ያለብን ቀላል አድርጋችሁ አትውሰዱ። መጽሐፉ ማን ነው የጻፈው ብለን መጠየቅ አለብን። ብዙ የመጽሐፍ ቅዱስ ወደ ስልሳ ስድስት መጽሐፍቶች አሉ ጸሐፊዎቻቸው የሚታወቁ አሉ ወይም ይታወቃሉ በአብዛኛው። አንዳንዶቹ አይታወቁም፣ ምንም አይጠቅምም አትበሉ። መጽሐፍ ቅዱስ የስልሳ ስድስቱ እና ይሄ ብቻ መጽሐፍ ቅዱስ ነው ተብሎ እንዲመረጥ ከተደረገበት አንዱ የጻፊዎቹ ማንነት ታውቆ ነው። ሪል ኢምፖርታንት ይሄ ማወቅ አለብን። አንዳንዶቹ እንዳልኳቸው ላይ ላይታወቁ ይችላሉ። ሆኖም ግን ማጻፎ ማጻፎው ብቻ አይደለም፣ እንደነገርኳቸው እግዚአብሔር ቃል መሆኑን ደግሞ ይህንን ለይተን አጣርተን ማወቅ አለብን። እንድታውቁ የምፈልገው በደንብ እንድሰሙኝ፣ መጽሐፍ ቅዱስ በሰዎች እጅ ተጽፏል፣ እንዲሁ የመጣ አይደለም። ሰዎች ጽፈውታል። ሰዎች የጻፉት ከሆነ እነማን ናቸው የጻፉት ብለን መጠየቅ አለብን። እነኚህ ፀሐፊዎች ደግሞ ትራክት እንደሚጻፍ አይደለም የጻፉት፣ ከእግዚአብሔር ተቀብለው በእግዚአብሔር መንፈስ እየተነዱ የጻፉ ስለሆነ እነማን ናቸው ማወቅ አለብን። በአብዛኛው የአዲስ ኪዳን መጽሐፍት የተጻፉት በአብዛኛው እነማን እንደሆኑ ይታወቃሉ። ትንሽ የሚያስቸግረን ወደ ብሉይ ኪዳን ስንሄድ ነው። ብዙ ያስቸግራል ። አንዳንዱ ያስቸግራል ሬሌ ሆኖም ግን የእግዚአብሔር ቃል መሆኑ አንዱ ማስረጃው ምንድን ነው ብትሉ፣ የሚያንፀን፣ የሚመክረን፣ የሚያስተምረን እግዚአብሔርን መፍራት የሚያሳየን ጥበብ የሚሰጠን፣ ከዚህ ጋር ደግሞ እርሰው ከሌሎቹ መጽሐፍቶች የማይጋጭ መሆኑን ሁሉ አይተን ነው የምንቀበለው። መጽሐፍት ፀሐፊ ርዕስ አላቸው ማን እንደተጻፈ አለ በሙሉ ዜና በአሁኑ ጊዜ ብዙ ጥናት ሲደር- ማን እንደጻፈ ማወቅ ብንችል ጥሩ ቢሆንም ነገር ግን ቃሉ የእግዚአብሔር ቃል እንዳልኳችሁ ብዙ አስቸጋሪ አይደለም። ከአርባ አራት ዓመተ ምህረት እስከ ዘጠና ስምንት ዓመተ ምህረት ባሉ እነኚህ ከማቴዎስ እስከ ራእይ እስከ ዘጠና ስምንት ባሉ ጥቅም መቼ እንደተጻፉ ማወቅ ብንችል ጥሩ ነው። ለምን ገና አሁን እንደተፈጸሙ አድርገን የምንጠባበቅ እንዳንሆን። በእርግጥ በሌላ መልኩ ደብል የሆነ ወይም ደግሞ ዳግም ሁለትና ሶስት ጊዜ ተፈጻሚነት የሚኖራቸው ትንቢቶች አሉ። ይህን አትዘንጉ። አሁን ወደዛ መሄድ አንችልም። ስላተረጓጎም የምንማርበት ጊዜ አለ። ግን ይህን ልብ ብላችሁ ያዙ። መጽሐፉ የተጻፈበትን ዘበን ማወቅ በጣም ጥሩ ነው፣ ይጠቅመናል። ወደ ስህተት ውስጥ እንዳንገባ። አንዳንድ ስሰባኪዎች ሲያስምሩ አይቻ ነው የኢሳያስን መጽሐፍ ጠቅሰው ኢሳያስ በባቢሎን እያለ የጻፈው ብለው አለማወቅ እንግዲህ ክርክር ይፈጥራል። እንደዚህ አይነት ጥቃቅን የምንላቸው ነገሮች ሜጀር የሆነ ዲቪዥን ሊፈጥሩ ይችላሉ። በሶስተኛ ደረጃ በአራተኛ ይቅርታ የተጻፈለት ህዝብ መጽሐፍ ሕዝብ አለ። ያንን ሕዝብ በምን አይነት ሁኔታ ውስጥ እንዳሉ ማወቅ በጣም ጠቃሚ ነው። ስፔሻሊ ስፔሻሊ አዲስ ኪዳን መጽሐፍቶች ከወንጌላት በስተቀረ አብዛኛዎቹ አድራሻ አላቸው፣ የተጻፈላቸው ሕዝብ አለ። ለምሳሌ ኤፌሶን መጽሐፍ በኤፌሶን ከተማ ላሉ ቅዱሳን ተጽፏል። ተሰሎንቄ የተጻፈው ተሰሎንቄ ላሉት ነው። በግልም ደግሞ የተጻፈላቸው አለ እንደነ ቲቶና ፊኖ ፊልሞና እንደገና ደግሞ እንደነ ጢሞቴዎስ እና በምን አይነት ሁኔታ ውስጥ እንዳሉ እንዴት እናውቃለን ስትሉ፣ በምን አይነት ሁኔታ ውስጥ እንዳለ ስታጠኑ ታገኛላችሁ። የቆሮንጦስን መጽሐፍ ስታጠነው በቆሮንጦስ የነበሩ ክርስቲያኖች በምን አይነት ሁኔታ ውስጥ እንዳሉ ታውቃላችሁ። ሲምፕል። በአምስተኛ ደረጃ ደግሞ ዋና ሐሳቡ ምንድን ነው? የመጽሐፉ የመልእክቱ የቆሮንጦስ ሊሆን ይችላል፣ ወደ ተሰሎንቄ የተጻፈው ወደ ኤፌሶን የተጻፈ ሊሆን እንዲሁ። በግምት አይደለም የጻፈው ምክንያቶች አሉ መነሻዎች አሉ። እና ምንድን ነው ነጥቡ? ጸሐፊው ሲጽፍ ምንድን ነው ነጥብ አድርጎ የሚያነሳቸው የሚያጎላቸው? ብሎ ያን መረዳት ብንችል መለያየት የሚባለው መከፋፈል የሚባለው ያስወግዳል። ለምን ብዙዎቹ በዛ ጊዜ የተጻፈውን ለዛ ህዝብ የተጻፈው መሆኑን ዘንግተው ልክ አሁን ለእኛ እንደተጻፈ። ኦፍኮርስ ዛሬም ለእኛ ይሰራል፣ ያንን ግድ ሰዎች ላይ መዘርገፍ አይገባም። ለምሳሌ ለቆሮንቶስ ሰዎች ሐዋርያው ጳውሎስ ሲጽፍ በእናንተ መካከል ዝሙት አለ፣ ያውም ደግሞ በአሕዛብ መካከል ያልተደረገ አይነት ዝሙት ነው በመካከላቸው የተደረገው ብሏል። ስለዚህ እናንተ ብሎ በቤተክርስቲያን ውስጥ ያለው ምዕመን በዚህ ቃል ማስጨነቅ አይገባንም። ከዛ በመቀጠል እንግዲህ ዶክትሪን የሆኑ እሾችን መመርመር ማየት፣ መለየት ይኖርብናል። ከዛ በመጨረሻ ለእኛ በዚህ ዘበን ላለ ነው መልእክቱ ምንድን ነው ምንድን ነው የሚለን ብለን በዚህ አይነት ሁኔታ ብናጠና መከፋፈል መለያየት አይኖርም ልላችሁ ነው። እግዚአብሔር ይባርካችሁ። አሁን እዚህ ጋር እንጨርሳለን። እረፍት አድርገን እንመጣለን ማለት ነው። ግልጽ ነው።